የማፍረሱን ስራ እንግዲህ አቡነ ኤርሚያስ የተቀላቀሉ ይመስላል። ከዚህ በኋላ የአባቴ እምነት ነው በሚል ብቻ የሚከተለን ሰው እንደማይኖር እርግጠኞች። ስለዚህ ይህ መልእክት ለኦርቶዶክሳውያን ብቻ ሳይሆን ለጴንጤዎችም የሚሰራ መልእክት ነው። እኔ አባቴ፣ አያቴ፣ ቅድመ አያቴ ክርስቲያን ስለሆነ ክርስቲያን ሆንኩ የሚል ትውልድ ከዚህ በኋላ አይኖርም። ኦርቶዶክስነት እንደማያድነው ሁሉ ጴንጤን መሆንም አያድንም። የሚያድነው የእግዚአብሔር ልጅን ኢየሱስ ክርስቶስን ስንቀበሉ ነው። የማርያም ካልሆነች አይሆንም፣ የአርሴማ ካልሆነ አይሆንም ብሎ የሚሞግት ቄስ ነው ያለ ነው። አሁን ኦርቶዶክሳዊያን ንቁ። ግን ምንድነው የማርያም ጽሌ ማለት ብንለው ማብራሪ ያለ፣ አንድ ብር ላይ ብዙ ታቦቶች እንዲበዙ ለምንድነው የሚፈልጉት? እገሌ ታቦት ከሆነ ብር ያመጣል ብለው የሚታገሉ ታቦት እገሌ ሲሆን ብር ይመጣል ይላሉ። በቃ የመውረዳችን ምልክት ማለት ይህ በጣም የሚያሳዝን ነገር ክፍልህ ገሌ ነው ገሌ ብታስተክል ታቦተ ገሌ ቢገባ እንዲ ትሆናል ይባላል አስጠንቅሎም የሚያስቸግሩ ን አሉ እውቀት ሳይጨምር ማዕረግ ጨመረ ኦርቶዶክሳዊያን ምንቃት ካለባችሁ ያው ከራሳችሁ ጳጳስ ከራሳችሁ እረኛ እንደዚያ ንግግር ስትሰሙ አደነግጡ ማደነግጡ ከሆነ ትልቅ ድንዛዜ ውስጥ ነው ያላችሁት ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ይብዛላችሁ። እና ፍርሳይን ሰኞ መርሃ ግብራችን ጀምረናል። በዚህ መርሃ ግብር ላይ የስህተት ትምህርቶችን የምናፈርስበት መርሃ ግብራችን ነው። ዛሬ እንግዲህ የአቡነ ኤርሚያስ ሰሞኑን ያስተማሩት አንድ ትምህርት አለ። የማፍረሱን ስራ እንግዲህ አቡነ ኤርሚያስም የተቀላቀሉ ይመስላል። ከዚህ በፊትም የሆነ ቪዲዮ ሰርች የላችሁ ነበር። ከአቡነ ኤርሚያስ ጋር በተገናኘ ስልጠናዎችን በመስጠት የሚታወቁ አባት ናቸው። በተለይም ደግሞ ኦርቶዶክስ ቤተክርስቲያን ውስጥ ያሉ ካህናቶች በእውቀት እንዲያድጉ፣ እንዲማሩ፣ እንዲያነቡ ራሳቸው ሰጥታቸውን አብዴት እንዲያደርጉ ብዙ ጊዜ በስልጠናዎቻቸው ሲናገሩ እንሰማለን። እንደዚህ አይነት ስልጠናዎች በየቦታው ቢደረጉ መልካም ነው ብዬ አስባለሁ። ያውሳቸው ያሉበት ሀገረ ስብከት ላይ ነው እንግዲህ ይህን ስልጠና እየሰጡ የሚገኙት በየቦታው እንደዚህ አይነት ስልጠና ሌሎችም ጳጳሳቶች ቢሰጡ ኦርቶዶክስ ቤተክርስቲያን ውስጥ ምንናፍቁ አይነት ለውጥ ይመጣል ብዬ አስባለሁ። ምክንያቱም ሰው ከተማረ ካወቀ፣ መጽሐፍ ቅዱስን ካጠና ከተመራመረ ወደ እውነተኛው የወንጌል እውነት ይደርሳል ብዬ ስለማምን ማለት ነው። አብዛኞቻችን በዚህ አይነት መንገድ ስለሆነ የመጣ ነው። ማንበብ ስንጀምር ማጥናት ስንጀምር ጌታ አግዞን ወደ እርሱ መምጣት ችለናል። ስለዚህ እኛ አባት እያደረጉ ያሉት ነገር ተሐድሶ ነው፣ ሌላ ነገር አይደለም። ተሐድሶ ማለት ያው ሰው ይጠሏል፣ ቃሉን ይጠሏል እንጂ ተሐድሶ ማለት ወደ ቀድሞን ነገር እንመለስ ነው። የተሐድሶ ደግሞ እሴቶች አሉ። ከነዚህ እሴቶች መካከል አንዱ ምንድን ነው? በእውቀት መታደስ ነው። ትክክለኛውን እውቀት መያዝ ነው። ራስን አፕዴት ማድረግ ነው። የበፊቱን ነገር መመርመር፣ ዝም ብሎ አለመቀበል ነው የተሐድሶ እሴት። እሳቸውም አቡነ ኤርሚያስ በተለይም ደግሞ የአባቴ የአያቴ ብሎ ሰዎች ዝም ብሎ መውረስን እንደሌለባ ሲያነባቸው የተናገሩት አንድ ቪዲዮ አለ፣ እስቲ እሱን ሰምተን እንመለስ። ከዚህ በኋላ የአባቴ እምነት ነው በሚል ብቻ የሚከተለን ሰው እንደማይኖር እርግጠኞች ሁኑ። እኔ አባቴ አያቴ ቅድመ አያቴ ክርስቲያን ስለሆነ ክርስቲያን ሆን የሚል ትውልድ ከዚህ በኋላ አይመጣም። የእናንተ ልጆች እንደናንተ ሆነው አይመጡም። ዝም ብለው መረዳት ይፈልጋሉ። ካልተረዱ በተሳሳተ መንገድ ከሚያስረዳቸው ጋር ይቀጥላሉ። ፕሮቴስታንት በሏቸው ሙስሊሞች በሏቸው ካቶሊክ በሏቸው ጆባ በሏቸው እንደፈለገ የመራቸው ይወስዳቸዋል። የኛ የሚሉት እውቀት ሊኖራቸው ይገባል። ልክ ነው የአባቴ እምነት ማለት የእናቴ እምነት ማለት፣ የአባቴ እምነት ይሄ ነው ብለው ግን መተንተን ያስፈልጋቸዋል። እንዲህ አይነት ምእመናን ነው ሊኖሩን የሚገባው። ስለዚህ እንዲህ አይነት ምእመናን እንዲኖሩ ምን እናድርጋው? ምን ላይ እንስራ? ሰንበት ትምህርት ቤት ላይ እንስራ ሰንበት ትምህርት ቤት ላይ እንስራ። አሁን ሰንበት ትምህርት ቤት ሲባል እንደው ለበዓል ጊዜ ዩኒፎርም ለብሰው የሚዘምሩ ሰዎች ለመመልመል እንዳይመስላችሁ ምእመናንን ለመፍጠር ነው፣ አማኞችን ለመፍጠር ነው። ስለዚህ የሀገረ ስብከትም የወረዳ ቤተ ክህነትም የአጥቢያዎችም ትኩረት ሰንበት ትምህርት ቤት ላይ ነው። ልጆቻችን ገብተዋሉ የሰንበት ትምህርት ቤት ስለ መንግሥተ ሰማያት መማር ጀምረዋል ማለት አለ እንግዲህ አቡነ ኤርሚያስ በጣም በሚገርም ሁኔታ የአባቴ፣ የእናቴ፣ የአያቴ ተብሎ ልክ እንደ በፊቱ ይዘን የምንቀጥልበት ዘመን አብቅቷል እያሉ ነው። ምክንያቱም ወይም ፕሮቴስታንቱ ወይም ሙስሊሞች እንደዚህ አድርገን ከቀጠል ይወስዱብናል በማለት ተናግሯል። እውነት ነው። የአባቴ፣ የአያቴ፣ የእናቴ፣ የአክስቴ የሚባል ነገር የለም በእምነት ጉዳይ ላይ። ቤተሰቦቻችን አባት እናቶቻችን እነሱ የያዙትን እምነት ልክ ነው ብሎ ስለያዙት ይጠቅማል ብሎ ስለያዙት እኛ ልጆች በነበርንበት ጊዜ አስተምረውናል። ያን ማድረጋቸው ልክ ናቸው ስህተት ናቸው ማለት አይደለም። ሁሉም የሚያምንበትን ነገር ለልጁ ያስተላልፋል። ግን ልጅየው ግን ቆም ብሎ መጠየቅ ይኖርበታል፣ በተለይ ማንበብ በሚችልበት ጊዜ፣ ማስተዋል በሚችልበት እድሜ ላይ ሲሆን የተቀበለው ነገር ልክ ነው ወይ ብሎ ከብዙ አንግል መመርመር ያስፈልጋል እንጂ ሙስሊሙም እኮ ልጅ ሲወልድ የሚያወርሰው ምንድን ነው? እስልምናን ነው። ስለዚህ በመውረስም ከሆነ እስልምናም ልክ ሊሆን ነው፣ ኦርቶዶክስም ልክ ሊሆን ነው፣ የወንጌል አማኙም ልክ ሊሆን ነው። እንደዛ ግን ልክ አይደለም። እኛ ከቤተሰቦቻችን የሰማናቸው ነገሮች አሉ። እነዛን የሰማናቸው ነገሮች ግን ማ ማጣራት ይኖርብናል። ፊልተር ማድረግ ይኖርብናል። ለምን መስማት ከምን ስለሆነ፣ በእግዚአብሔር ቃል ስለሆነ። ሮሜ ምዕራፍ 10 ላይ ሐዋርያው እንደሚናገረው መስማት በእግዚአብሔር ቃል ነው፣ የምስራቹን በመስማት ነው፣ ወንጌልን በመስማት ነው። ከዛ ደግሞ በማንበብ በማጥናት ነው። ይህን ስናደርግ ወደ እውነተኛው ነገር መድረስን እንችላለን። ስለዚህ የአባቴ የአያቴ የምንልበት ዘመን አብቅቷል። ይሄ ነገር በነገራችን ለሚሰራው ለኦርቶዶክሱ ብቻ አይደለም፣ ለወንጌል አማኞች አሁን በዚህ ዘመን አንዱ ቻሌንጅ ይሄ ነው። ጄኔሬሽን ሲቀየር ወይም ደግሞ በፊት የነበረው ጄኔሬሽን ለሚቀጥለው ጄኔሬሽን እምነቱን ሲያወርስ የሚመጣ ቻሌንጅ አለ። ያ ቻሌንጅ ምንድን ነው? እምነቱ ወደ ሪሊጅን ይቀየራል። በቃ ከአባቱ የወረሰበት ስንት ጴንጤ አለ መሰላችሁ? ማለት የማያጠና አሁንም፣ የእግዚአብሔርን ቃል የማያጠና ጀስት ዝም ብሎ ቤተሰቦቹ ጴንጤ ስለሆኑ ጴንጤነትን የወረሰ ብዙ ሰው አለ። እንደነዚህ አይነት ሰዎች ናቸው አሁን በዚህ ዘመን የሚያስቸግሩት። ማለት ኦርቶዶክስም ጋራ ቢሆኑ ምንም ችግር የለባቸውም። የኦርቶዶክስ ትምህርት ያን ያህል አይኮሰኩሳቸውም። የወንጌል እውነት ሲነካ አይሰማቸውም። ደንዘው የሚንቀሳ ቀሱ ብዙ ጴንጤ አለ። ያ የሆነበት ምክንያት ምንድን ነው? የሆነ ጊዜ ላይ የሆነ ጀኔሬሽን አለ የወንጌልን የሰማ ለወንጌል የታዘዘ በፍላጎት አሜን ብሎ ዋጋ በመክፈል የተቀበለ የሆነ ጀኔሬሽን ነበር። ያ ጄኔሬሽን ምን አደረገ? ልጆችን ሲወልድ እንደ ሃይማኖት ነው ያወረሰው። ስለዚህ አሁን አሁን ላይ አንዳንድ ቦታዎች ላይ ምንሰማው ነገር ያስደነግጣል። ዲጂዎች፣ ጴንጤኑ ዲጂዎችን ስናይ ጴንጤኑ ዘፋኞችን ስናይ፣ የፓስተር ልጆች ተብሎ አለማዊ ቦታ ላይ ስናያቸው፣ ሲጠጡ፣ ሲጨፍሩ ስናይ፣ ስንሰማ፣ ይሄ አደጋ ነው። ምን እየሆነ ነው ማለት ነው ማለት ነው። ሪሊጅን እየሆነ ነው። የቤተሰቦች እየተባለ ነው። ምራቡን ማየት ነው። ምራቡ አሁን የደረሰበት ዝቅጠት ላይ የደረሰው ምንድነው? ሪሊጅን ሆነበት፣ ህይወት ሳይሆን ሪሊጅን ሆነበት። የሁላችሁ ጴንጤነት አያድንም። ኦርቶዶክስነት እንደማያድነው ሁሉ ጴንጤን መሆንም አያድንም። የሚያድነው የእግዚአብሔር ልጅ ኢየሱስ ክርስቶስን ስንቀበለው ነው። ስኖርሱ አላልኩም፣ ስንቀበለ አምነንበት እርሱ ክርስቶስ ነው፣ የእግዚአብሔር ልጅ ነው፣ መድኃኒት ነው፣ የነፍሴ ጌታ ነው፣ እርሱ ብቻ ነው የሚያድነኝ ብለን ስንቀበል ነው እንጂ የእግዚአብሔር ልጆች ምን ሆነው ከጴንጤ ስለተወለድን የእግዚአብሔር ልጆች እንሆናለን ማለት ዘበት ነው። ልንሆን አንችልም። ስለዚህ ይህ መልእክት ለኦርቶዶክሳውያን ብቻ ሳይሆን ለጴንጤዎችም የሚሰራ መልእክት ነው። ሌላ በጣም ደስ ያሰኘኝ አንድ ነገር ደግሞ የተናገሩት ነገር አለ። ከታቦት ጋር በተገናኘ እንግዲህ የማርያም የገብርኤል የሚባሉ ታቦቶች ከስም ባለፈ ዋናው የእግዚአብሔር ታቦት ነው እንጂ የማርያም የገብርኤል የሚባለው በታሰቢያ ብቻ ነው የሚል ሀሳብ ሲናገሩ ሰምተናቸው አለ። እስቲ ሰምተናቸውን እንመለስ። ታቦት የመድኃኔ ዓለም ብቻ ነው ወይም የእግዚአብሔር ብቻ ነው። አሁን የማርያም ጽላት፣ የሚካኤል ጽላት፣ የገብርኤል ጽላት፣ የተክለ ሃይማኖት በጥቅሉ የሰማዕታት፣ የመላእክት፣ የጻድቃን፣ የእመቤታችን ጽሌ ስንል ምን ማለታችን ነው? የማርያም ካልሆነች አይሆንም፣ የአርሴማ ካልሆነ አይሆንም ብሎ የሚሞግት ቄስ ነው ያለ። ነው ግን ምንድን የማርያም ጽሌ ማለት ብንለው ማብራሪያ የለውም። አሁን የተቸገር ነው፣ ይውላችሁ፣ ይሄ ስያሜ ነው፣ መታሰቢያ ነው። የማርያም ማለት፣ የገብርኤል ማለት፣ የጊዮርጊስ ማለት መታሰቢያ እንጂ ታቦት የመድኃኔ ዓለም ብቻ ነው ወይም የእግዚአብሔር ብቻ ነው። እየሰማችሁ ነው። የሚያድረው የእግዚአብሔር መለኮታዊ ኃይል ብቻ ነው። ቤተክርስቲያን ስንሰራ ይሄ ጊዮርጊስ ቤተክርስቲያን ነው። ይሄ ማርያም ቤተ ክርስቲያን ነው። ይሄ ሚካኤል ነው እንላለን። ማርያምን ለማምለክ አይደለም፣ ጊዮርጊስን ለማምለክ መታሰቢያ ነው። እንግዲህ ታቦት የእግዚአብሔር ብቻ ነው ወይም የመድኃኒ ዓለም ብቻ ነው እንጂ የማርያም የገብርኤል የሚባል ታቦት የለም፣ ዝም ብሎ መታሰቢያ ብቻ ነው አሉ። በጣም ጥሩ። ግን እዚህ ጋር እንግዲህ ስለ ታቦት ስለ ጽላት ከዚህ በፊት ብዙ ፕሮግራሞችን ሰርቼላቸው አሉ። ዲቤት ማድርግ ያለው በዚህ ጉዳይ ላይ ገብታችሁ ዩቲዩብ ቻናላችን ላይ ማየት ትችላላችሁ፣ ወደኋላ ሄዳችሁ። እዚህ ጋር ማንሳት የፈለኩት ነገር ምንድን ነው የማርያም የአርሴማ የገብርኤል የሚባሉ በተለይ ሰማዕታቶቹን እና አርሴማን እነ ጊዮርጊስ ሰዎች ለምንድን ነው የሚፈልጓቸው? በተለይ ቀሳውስቱ ራሳቸው አይ የማርያም ይሁንልን፣ አርሴማ ይሁንልን የሚሉት ለምንድን? አሁን እሳቸውም ተናግሯል የማርያም የገብርኤል ይሁንልን ይላሉ አሉ። ለምንድን ነው እነዛ የሚባሉ አሁን፣ እስቲ በተለይ አዲስ አበባ ያላችሁ ሰዎች እስቲ ልጠይቃችሁ፣ የትኛው ነው የሚበዛው? ማለት ከመላእክት በጣም የሚበዛለ የትኛው ነው ስንል የገብርኤል ነው አይደል? በዋናነት የገብርኤል አለ። ከዚያ የሚካኤል ነው። የማርያም ታቦት ይበዛል። አዲስ አበባ ውስጥ ያው የማርያም ተብሎ በአታ ተብሎ ልደታ ተብሎ ኪዳን ምረት ተብሎ በጣም ብዙ ነው ያለው። የአርሴማ ልክ እንደዚያው በጣም ብዙ ነው ያለው። እነዚህ ታቦቶች ላይ ለምንድን ነው በጣም ፎከስ መደረግ የተፈለገው? ለምሳሌ የጳውሎስ ቢባል ብዙ የለም፣ የዮሐንስን ብነ ብዙ የለም። ማጆሪቲውን እናውቋለን። በቃ ላይ ያለውን ራንኩን ስናይ የገብርኤል ነው ያለው፣ የማርያም ነው ያለው፣ የአርሴማ ነው ያለው፣ የጊዮርጊስ ነው ያለው። ከላይ ያለውን ብቻ እናውቋል፣ ራንኩን እናውቋለንና እሳቸውም ተናግሯል ይሄን ራሳቸው የሚፈልጉት አለ የሆኑ ታቦቶችን ነው የሚፈልጉት። የገብርኤል የአርሴማ እንደዚህ የሰማዕታቶችን በተለይ ይፈልጋሉ አሉ። ለምንድን ነው የሚፈልጉት? አሁን ኦርቶዶክሳውያን ንቁ። እዚህ ቦታ ላይ የእንትና ጽላት ተጨመረ ሲባል ወይም ደግሞ የአርሴማ ታቦት ገባ ሲባል ለምንድን ነው እንዲበዛ የተፈለገው? አንድ ብር ላይ ብዙ ታቦቶች እንዲበዙ ለምንድን ነው የተፈለጉት? ታቦታት እንዲበዙ ለምንድን ነው የተፈለጉት ከተባለ መልሱን ከራሳቸው ካቡነ ኤርሚያስ እንስማስ አቶ ገሬ አቶ ገሬ ተብለው እስካሁን ይቀድሳሉ እስካሁን ያሳልማሉ። እንደምሰማው እገሌ ታቦት ከሆነ ብር ያመጣል ብለው የሚታገሉ አሉ። ታቦተ ገሌ ሲሆን ብር ይመጣል ይላሉ። በቃ የመውረዳችን ምልክት ማለት ነው። አንዳንዶቹ ደግሞ በግል እንደ ዓለም እንደ ሌላ ነገር ክፍል እገሌ ነው፣ እገሌን ብታስተክል ታቦተ ገሌ ቢገባ እንዲትሆናል ይባላል። አስጠንቅሎም የሚያስቸግሩን አሉ። እውቀት ሳይጨምር ማዕርግ ጨመረ። ዲያቆን እገሌ የተባላችሁ ቄስ ለመባል ምንም ሳትጨምሩ ቄስ እገሌ የተባላችሁ አለቀ እንጂ አሁን ይሄ ይሄ እውነት ለእናንተ ሸክም፣ ለእኔ ሸክም መሆን ነበረበት። የቤት ስራ ሆኖ እናንተንና እኔን ማጉላላት ነበረበት። ስንት ልማት እያለ ስንት የሚቀድም ነገር እያለ ይህንን ችግር ታዲያ የምንፈታው ሁልጊዜ በፖሊስ አይደለም፣ ሁልጊዜ በፍርድ ቤት አልነበረም። ሃይ የሚል ምመን በመፍጠር ነው። ይሄ ነውር ነው፣ ስርዓት አይደለም የሚል ቄስ፣ ዲያቆን ማፍራት ስንችል ነው ስንችል ነው። አንዳንዶች እኮ በጣም የሚገርም እኮ ነው። እንዴት ነው የምንሆነው? አባቶች እስኪ ፍረዱ። ምንድን ነው በደሉ? መዋቅሩ ምን በደል ሌላው ይቅር፣ በእነሱ እጅ ትቆርባላችሁ፣ ትሳለማላችሁ። ይህን የሚጸየፍ ካህን ምእመን አልፈጠርንም። ገና እንግዲህ ዜር ያሳያችሁ። አቶ ተብሎ ሲቀድስ፣ አቶ ተብሎ መስቀል ይዞ ሲገኝ ለምን የሚል ምእመን የለም። እኔ ምን ይህን ተጋፍተውት ነው ይህኔ ያደረግኩት። የእኔ ሹመት ወሰዱት መሰላችሁ? ሁላችን የምንድንባትን ቤተ ክርስቲያን አፍርሰዋል ብዬ ነው፣ ጎድተዋል ብዬ ነው። ይሄን እንደ ምሳሌ እናድርግ እንጂ ሌሎቻችሁም እንደዛው ነው። ነገ የሆነ ነገር ሲሆን እንዲሁ ነው የምትሆኑት። ለዚህ ይሄንን ተዉ የምትሉት እናንተ ምናችሁ? እኔ ብቻ አይደለሁም እንግዲህ። እውነታው ይሄ ነው። ሁለት ነገር ተናገሩ። አንደኛው ገንዘብ ያመጣል ይላሉ። እከል የሚባለውን ታቦት ካስገባችሁ ምን ያመጣል? ገንዘብ። እውነት ነው የአርሴማ ታቦት አሁን ላይ በደንብ ነው ገንዘብ የሚያስገባው። አርሴማ እዚህ ያለች ከተባለ ህዝቡ ንቅል ብሎ ነው የሚሄደው። የገብርኤል ታቦት ገንዘብ ያስገባል። ለዛ ነው የበዛው። የገብርኤል አብያተ ክርስቲያናት የሚባሉት የበዙት ለዛ ነው። የገብርኤል ታቦት የበዛው ለዛ ነው። የአርሴማ ታቦት የበዛው ለዛ ነው። የሚካኤል ታቦት የበዛው ለዛ ነው። ምን ያመጣል? ገንዘብ ያመጣል። ገንዘብ ደግሞ የማያመጡ ታቦቶች አሉ። ለምሳሌ የኢየሱስ ታቦት ገንዘብ አያመጣም። ትልቅ ክብረ በዓል አይደረግም። ኢየሱስ ሲባል አያመጣም ገንዘብ። ስለዚህ እሳቸው ራሱ ተናገሩ። ከል የሚባለው ታቦት ምን ያመጣል ገንዘብ ያመጣሉ። ኦርቶዶክሳውያን መንቃት ካለባችሁ፣ ያው ከራሳችሁ ጳጳስ ከራሳችሁ እረኛ እንደዚያ ንግግር ስትሰሙ አደነግጡ። ማደነግጡ ከሆነ ትልቅ ድንዛዜ ውስጥ ነው ያላችሁት። መንቃት ይኖርባችኋል። ሁለተኛስ ምክንያት ምንድን ነው? እነዚህ ታቦቶች የበዙበት ምክንያት ከተባለ እንቆላም አለበት። ክፍል እከሌ ነው ይባላሉ። የአንተ ክፍል እከሌ። ከዛስ ያን ታቦት ምን ያደረጋሉ? ያመጣሉ። እንቆላ የሚመስል ነገር እየተካሄደ ነው። በምኑ በታቦቱ። ይህ በጣም የሚያሳዝን ነገር ነው። ከዚህ በፊት እኛ ስንናገር ነበር ሌሎች ታውዱሳውያኖችም ሰዎች ይናገሩ ነበር። እንግዲኛ ማሰሙ ከሆነ የራሳችሁ ጳጳስ በዚህ ደረጃ ወጥተው ስልጠና ላይ ካህናትን ሰብስበው እየተናገሩ ነው። በዚህ ደረጃ ወርደናል እያሉ ነው። በጣም ነው የሚያሳዝነው። ግን እንደዚህ አይነት ደግሞ እውነት የሚናገሩ አባቶች ጌታ ያብዛልን ማለት ፈልጋለሁ። እሳቸውም እንዲበረቱ ደግሞ ትንሽ እውቀትን ይመጣል። ብርሃኑ ትንሽ ሊሆን ይችላል። ከዛ ደግሞ የሆነ ጊዜ ላይ ሙሉ ለሙሉ ያ ብርሃን ደግሞ የሚወርሰን ጊዜ ይኖራል እና አቡነ ኤርሚያስም ይሄ የጀመሩት እያዩት ያሉት ብርሃን ሙሉ ለሙሉ አንድ ቀን እንዲወርሳቸው ደግሞ ጸሎታችን ነው። ኦርቶዶክሳውያን ግን መንቃት አለባችሁ። በዚህ ዘመን ካልነቃችሁ የእውነት ትከሽፋላችሁ። ይህ ዘመን የምትነቁበት ዘመን ነው። ከየትኛውም ጊዜ በበለጠ የእግዚአብሔር ቃል እየተሰበከ ነው። ከየትኛውም ጊዜ በበለጠ በተለያየ ሚዲያ የእግዚአብሔርን ቃልን የምትሰሙበት እድል ወደ እጆቻችሁ እየመጡ ነው። በስልኮቻችሁ ማየት ትችላላችሁ፣ መስማት ትችላላችሁ። መጽሐፍ ቅዱስ ከፈለጋችሁ በሶፍት ኮፒ ከፈለጋችሁ በሃርድ ኮፒ አለ። ከፈለጋችሁ ማንበብ አልፈልግም የሚል ሰው ደግሞ ካለ በኦዲዮ መስማት ይችላል። በጣም ብዙ አማራጭ ያለበት ዘመን ነው። የእግዚአብሔር ቃል ለመስማት የስተ ትምህርቱን በዚያው ልክ ቢበዛም ግን እውነተኛው ደግሞ የእግዚአብሔር ቃል ደግሞ እጆቻችን ላይ ያሉ ማንበብ እንችላለን። ሰው መጽሐፉን ካነበበ ይፈታል። ስለዚህ እንድታነቡ፣ ወደ እግዚአብሔር እውቀት እንድትመለሱ፣ ጌታ ኢየሱስ ክርስቶስ እንድትቀበሉ ዘወትር እንደምናደርገው ጥሪ ዛሬ እናደርጋለን። እንደዚህ አይነት ደግሞ አባቶች እንግዲህ ታድሶአዊ የሆኑ አስተሳሰቦችን የያዙ አባቶች ደግሞ ሲበዙ እጅግ በጣም ደስ ይለናል። አቡነ ኤርሚያስ በዚህ ደግሞ እንዲቀጥሉ ጌታ እንዲያግዞት ጸሎታችን ነው። በሚቀጥለው እንግዲህ በሌላ ርዕሰ ጉዳይ ላይ እስከምንገናኝ እዚሁ ላይ እንጨርሳለን። የዛሬው መርሃ ግብር የአብ ፍቅር የወልድ ቸርነት የመንፈስ ቅዱስ ሕብረት ከሁላችን ጋር ይሆን።